ወይዬ፣ ምን ተሰማሽ? ደስታ ግን ስለአመመ ደብሮኛል፣ ግን በሰላም ስለመጡ ደስ ብሎኛል። እኔ እራሱ በጣም ነው ደስ ይላል። እንደ እሱስ ደስተኛ ስለስለመበ ብቻ ደበረኝ። የዛሬ ቪዲዮ እንደሌላ ጊዜ ነው፣ ሶስት ጊዜ አየሁት።

የእነሱ ቪዲዮ እንደ ፊልም ነው። የን ኦላይ እሱስ ከሌላ ሴት ጋር ሲመጣ ይደብረኛል። እኔ የገረመኝ ነገር ከሁሉም በላይ ቡሩክ የወገቡ ቁርጥ ብሎ ሲቀመጥ አሳዘነኝ እንጂ ለሌላ ነገር ደስ እሱ ስለአመመ ይደብረኛል። ግን እንደዚህ ስለ መጡ ደግሞ ደስ ብለን በዚህ እኮ ባለፈው ማለት ነው። ባለፈው ከነሶሲ ጋር ተጣልቶ ረባሽ ሆኖ የታረቁ ጊዜ በደንብ በደንብ ቢዶ ምናምን ደስ ቢዶ ምናምን ነው ነበረ። ግን በጣም ደስ ይላል። እነሱ እንደዚህ ነው፣ በደስታ ይመጣል። ሲጣሉም በአንድ ነው የሚጣሉት፣ ሲታረቁም በአንድ ነው የሚመጡት።

ቀንቀን ይገናኛሉ ማታ ማታ። ሀጂ ፍቅር እኮ ችግር እኮ ነው። ፍቅር እባክሽ አንቺ። በአካል አግኝቶ እየተጫወቱ ነው፣ ደስ እያሉ ነው፣ እራት እያሉ ነው፣ ቁርስ ምናምን እያሉ ነው። እነሱ የምን እኔ ግን ወላሂ ዛሬ የተረዳሁት እኛ እዚህ ቁጭ ብለን እነሱ እሱ ይሰድቡ የእሱ ብላ እንሰደባለን። ግን እሷ ማመማን ነው የእሱ ጎን የሆነ እሷ ናት።

የወንድማችን ሚስት ኖርልኝ እንዳለን የሰደምነ እራሱ ቅርታ እንጠይቃለን። ችግር የለም።

ስለዚህ በነገራችን ላይ ወላሂ ዛሬ በጣም ደስ ብሎኛል። ያደነሰው ወደ ታላቁ ግን ልጁ በሰላም ከመጡ እንቆርጣለን። አራ ልጆቹ ወጣ ወጣ እያሉ ነው ዛሬ ከዚ በኋላ ማለት ነው ሃይሚን ነ ብሩክን ከተስማሙ መዘቀዘቅ ምናምን ይቆማል። ባናት ለም ነሱስ ከነቆላ ነገር ነገር አንዳንዶች አሉ እኮ ጅል ናችሁ፣ በቃ እንንጃ ዝምብላ ብላ ስድብ ይፈልጉ፣ ለምንድን ነው አላውቅም። ወላ በተለይ በተለይም ከብሩኬ ጋ ሀይሚ የትም ሄዳለው፣ የትም ሄዳለው፣ አንተን አልፈልግም። ካዳለሽ ማለት ነው እንደ ድሮ እንመለሳለን። ግን ሰበብ ይዞ ከመጣ ጭቅጭቅ፣ ምናምን ከመጡ እንቀየራለን።

እኔና ብሩኬ የዛሬ መጨረሻ ነው የመጨረሻ ቪዲዮዎች እንሰራለን፣ የወደንስ እነግራለን አለች። እሺ አለ። ዝም አለች። እሱ ሁለት ቀን ሳልደወለ ምንም ቪዲዮ ሳልሰሩ ከዛ ጠራች ደግሞ ና ያስረዳለኝ ምናምን አለች። ስለምትወድ ነው፣ ግን እሷ ከሱ የምትፈልግ የሆነ ነገር አላት፣ ግን አልተረዳ መሰለኝ የሆነ ነገር አላት። ትወዳለች በጣም እኮ። የሷስ መፍረድ ሰይጣኑ የሚነሳው አንተን አንፈልግም ስትል ጊዜ ነው። በቃ ሰይጣኑ የሚነሳው ግን ሌላ ጊዜ ከዚህ በኋላ በትክክል በስነ ስርዓት ብሩንጌ በእንክብካቤ ከዘች አልነካት የሚል ቃል ገባለሁ። በቡድን እና ማን ነው ኒና ካ ስጀምር እነሱ ነው የእሷ ኦዲንስ ነኝ የሚሉ ልጆች እሱን ከነኩ ነው እሱና እሱ ከጠጣሉ እነሱ ከተጣሉ፣ እኔ ቡሩክ እና ሃይሚ ከተጣሉ፣ እኔ አይመለከትም። አይና ድድም እሷ የፈለገች ነገር እሱን ካለች፣ ግን ልጆቹ እዚህ ቶክቶክ ላይ እሱን ሲሰድቡ ነው እንጂ እሷ ካሰደበች ከሆነች ምን አገባኝ እኔ። እነሱ ይዋደዱ ይጣሉ፣ እኔ ምን አገባኝ ስለ ፍቅረኛሞች ውስጥ አልገባምን። ግን ማጠፋለሆን፣ እነሱ ፍቅር አንድ ላይ ከመጡ ማለት ነው። ምን አገባኝ እኔ፣ ነገር ሰማለሁ እንደ ብሩክ በቪዲዮ ነው የሚያውቋቸ። ምን አገባኝ በስ ቆይ፣ አንድ ነገር እነሱ ሃይሚና ብሩክ እዛ ከጠጣሉ እኛ አይመለከትም ይጣሉ እየፈለጉም ነገር እያረጉ ግን እዚህ ቶክቶክ ላይ ሰው ብሩክ ከሰደበኝ ወይ እንጂ እሷ እዛ እሱን ስለሰደበች እኛ ይመለከተም። ምክንያቱም እነሱ ናቸው፣ እኛ ምን ያገባኝ ስለነሱ ማል ውስጥ። እኔ እኮ አልኩት ገብተሻል፣ በተለይም አልፈልግም። አሁንም አይኔ እኮ ይሰማል፣ በሌላ ስልክ እኮ ገብተ እያየች እኮ ነው። እዚህ ውስጥ ላይ እኛ ያወራን ነገር አስተካክላ እዚች ላይ ነካት አረጋለች

ምን አሸባሪ ቡድኖች ዛሬ ባለት አስማምተናል። እናንተ ደሞ እናንተ ወደ ግዴ የኛን ሲሙና ታጠቁ። ዛሬ እናስተካክላለን፣ ግን ነገ ብሩኬ ተዲኑ በኋላ አይሚ አልፈልግ ምናምን ብላ ተናዳ ከመጣች አይ አሁን ብሩኬ እና አይሚ አሁን እንደዚህ ደህና ሆኖ ማጥቷል ወይ ነገር ልጁ ሲስተካ ይሄን በስነ ስርዓት አስተኛለሁ። በስነ ስርዓት አስተኛለሁ። ይኖራል? ሰውዬን ባስ አሁን እንደዚህ ፍቅር በፍቅር ሆነው አይ ከዚህ በኋላ ይኖራል አይኖርም? ቁጭ ቅጭ ሁላችሁም፣ ለእሱ ነው ያገዛችው አላላችሁም? እንደ ሀይሚ ይኸው፣ ትናንትና ቪዲዮ ላይ ሁላችሁም እንደዚህ አይነት ስራ እሷ ሌላ ወንድ ጋር ስትሰራ ባለጌ ምናምን ይሉ እሱስ ቢሆን እሱና እሷ ግን የፈለጉ ነገር የአድርጎ የሚናደድ ሰው የለም እኮ፣ ሁሉም ደስተኛ ይሆናል። ለምንድን ነው አላውቅም። አንድ ላይ ስለሚወዱ ነው መሰለኝ

የእናንተ ትዳር ይምራችሁ፣ እንላለን እዚህ ውስጥ ላይ የሆነ ነገር ይዛችሁ ከገባችሁ ምናወራ ነገር እራሳችን እናቀው። እነሱ ሁሉ እነሱ ናቸው። እሱ አይፈልግሽም ምናምን ብላ መሽን ያረጉ። ያ እነሱ ናቸው። ልጅቷ እንደዚህ ነው ያረጉ። እሱ አይፈልግሽም፣ ያንቺ ቦታ የለም ብላ ነው መሽን ያረጉ ነው ምን ለምን ስለሚትወዳት ማለት ነው? ምን ሆናችኋል? ፍቅር እኮ ጥሩ አይደለም። እሷ እንደዚህ የኛ ቪዲዮ ፊት ለፊት እንደዚህ እንትን ላይ የሚሰራው ሳይሆን አድል ነገር